በዚህ ርዕስ ላይ ኢንሻ አላህ የምናነሳው እስላማዊ ወንድማማችነት ምንድን ነው የሚለው እና የእስላማዊ ወንድማማችነትን አስፈላጊነት ነው የምንመለከተው። በመጀመሪያ ደረጃ እንግዲህ ይሄ አልኡኹዋ ወይም ደግሞ አልኢኻ የሚባለው ነገር ይሄ ወንድማማችነት የሚባለው ነገር ያው ሁሉም ሰው ጠንካራ ትስስር በሰዎች መካከል ሲኖር ለዚያ የሚሰጥ ስያሜ ነው። ሁለት የተለያዩ አካሎች ወይም ደግሞ ከዛ በላይ ያሉ ወገኖች ይኖሩና እነሱን የሚያስተሳስረው ያ ትስስር ወንድማማችነት ተብሎ ይገለጻል። ይሄ ወንድማማችነት እንግዲህ በአንድ ሰሞን ብቻ የሚመሰረት ሳይሆን ዘለቄታነት ያለው ቀጣይ የሆነ ነገር ሲሆን ወንድማማችነት ይባላል። እንግዲህ የእንትን ወንድማማቾች የእንትን ህብረት ምናምን እየተባለ ይነሳልና፣ ወንድማማችነት ለምሳሌ በዘር ሊሆን ይችላል፣ አብረው ጡት በመጥባት ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በጎሳ ሊሆን ይችላል፣ በሀገር ሊሆን ይችላል፣ እንደዚሁም ደግሞ በተለያዩ አጀንዳዎች ላይ ሰዎች ወንድማማቾች ሊሆኑ ይችላሉ። የኛ አላማ እዚህ ላይ ወንድማማችነትን ስናነሳ አልኡኹወት አልኢስላሚያ የሚለው እስላማዊ ወንድማማችነት ነው። እስላማዊ ወንድማማችነት የሚባለው ደግሞ ይሄ ሸሪዓዊ የሆነ መለኮታዊ የሆነ ጠንካራ ትስስር ነው። አላህ ሱብሃነሁ ወተዓላ ኢነመል ሙእሚኑነ ኢኽወቱን ብሎ ምእመናኖች ወንድማማቾች ናቸው ብሎ ነው ያስቀመጠው። ነቢያችንም ሰለላሁ ዐለይሂ ወሰለም በሀዲሳቸው ላይ ወኩኑ ኢባደላሂ ኢክዋና እናንተ የአላህ ባሮች ወንድማማቾች ሁኑ። አልሙስሊም አሁል ሙስሊም ብለዋል፣ ሙስሊም የሙስሊም ወንድም ነው በሚል በእንደዚህ አይነት መልኩ ነው ያስቀመጡት። እና ይሄ እስላማዊ ወንድማማችነት እንግዲህ ጠንካራ የማይበጠስ የሆነ በሙስሊሞች መካከል ያለ ገመድ ነው። አንዱን ሙስሊም ከሌሎች ሙስሊሞች ጋራ በዓለም ላይ ካሉት ሁሉ የሚያስተሳስረው እስላማዊ ወንድማማችነት ነው። ይሄ እስላማዊ ወንድማማችነት በምንም አይነት መልኩ ሊቆረጥ የማይችል በምንም አይነት መልኩ ሊቀር የማይችል ፣ ሁልጊዜም ዘላለም አንድ ሙስሊም ከሌሎች ወንድሞቹ ጋር የሃይማኖት አባሉ ከሆኑ ሙስሊሞች ወንድሞቻቸው ጋር የሚያስተሳስር ጠንካራ ሰንሰለት ነው። አላህ ስብሃነሁ ወተዓላ ፈኢንታቡ አካሙ ሰላተ አተው ዘካተ ፈኢዋንኩም ፊዲን ያለው እንግዲህ ሙሽሪኮች ከሽርካቸው ከኩፍራቸው ታቅበው ሰላትን ከሰገዱ ዘካን ከሰጡ እናንተ የሃይማኖት ወንድሞቻቸው ናቸው ብለዋል። የሃይማኖት ወንድማማችነት እንግዲህ ከዘር ወንድማማችነት፣ ከስጋ ወንድማማችነት፣ ከአገር ወንድማማችነት ከሌሎችም ከተለያዩ ወንድማማችነት ሁሉ የሚልቅ ነው። ስለዚህ ይሄ ዕቅዱን ወፊቅ ይሉታል ዑለማዎች ጠንካራ ምንድን ነው ያሉት ገመድ ነው ይሉታል። ጠንካራ ሙስሊሞችን የሚያስተሳስር ገመድ ነው። ጫፉ እንግዲህ አንዱ ሙስሊም ጋር ይሆናል፣ ቀሪው ደግሞ ሌሎች ሙስሊሞች ጋር እንደዛ እርስ በርስ በደንብ የተሳሰረ ነገር ነው። መላው ሙስሊሞች ላኢላህ ኢላላ ሙሐመድ ረሱሉላህ የሚሉ ሰላት የሚሰግዱ ዘካ የሚሰጡ ወደ አንድ ቂብላ ዞሮ የሚሰግዱ ረመዳንን የሚጾሙ የአላህን ቤት የሚጎበኙ ባላህ በመጨረሻው ቀን በኩቱቦቹ በሩሱሎቹ በመጨረሻው በአኺራ በቀዳ ወቀደር የሚያምኑ ሰዎች በሙሉ የሚተሳሰሩበት ገመድ ነው። እንግዲህ ይሄ እስላማዊ ወንድማማችነት በየትኛውም ዘመን በየትኛውም ጊዜ የማይቀር እያንዳንዱ ሙስሊም ላይ አላህ ፈርድ ያደረገው ግዴታ ነገር ነው። አላህ ወለዚነ ከፈሩ ባዕድሁም አውልያኡ ባዕድን ኢላ ተፈዓሉሁ ተኩም ተኩን ፊትነቱን ፊልአርድ ወፈሳዱን ከቢር እነዚ የካዱት ሰዎች እርስ በርሳቸው ይረዳዳሉ፣ ወዳጃሞች ሆነው ወንድማማቾች ሆነው ይተሳሰራሉ። እናንተ ሙስሊሞች እርስ በርሳችሁ ባትረዳዱ፣ ወንድማማችነታችሁን ባትጠብቁ በምድር ላይ ፈሳድ ጥፋት ነው የሚከሰተው እንግዲህ በምድር ላይ ተቁም ፊትነቱን ፊል አርድ ትልቅ ፈተና፣ ሙስሊም ዲኑን ይዞ የማይንቀሳቀስበት ሃይማኖቱ አደጋ ላይ የሚወድቅበት ምድር በጥፋት የምትበላሽበት ተጨባጭ ነው የሚከሰተው። እናንተ ወንድማማችነታችሁን ካላጠናከራችሁ ነው የሚለው። ሙስሊሞች ወንድማማቾች ናቸው። መተል ሙእሚኒን ፊ ተዋድህም ወተራሁምህም ነው የሚሉት ነቢያችን። ሙስሊሞች ሲዋደዱ ሲተዛዘኑ ከመተል ልጀሰዲል ዋሂድ እንደ አንድ እንዳንድ ግለሰብ የተለያዩ አካላቶች ናቸው አሉ ነቢዩ ስለ ላሁ ሌ ሰለም። ኢዘሽተካ ሚንሁ ኡድውን ተዳዕ ለሁ ሳኢሩል ሳኢሩ ልጀሰድ ቢሳሃሪ ወልሁማ። ለምሳሌ አንድ ሰው አንዱ አካሉ ሲታመም፣ ሌላው የሰውነት ክፍሉ በትኩሳትና እንቅልፍ በማጣት እንደሚረዳዳው ሁሉ እንግዲህ ልክ እንደዛ ነው ይሄ አንድ ሙስሊም ከሌላ ሙስሊም ጋር ያለው ትስስሩና መረዳዳቱ መተሳሰቡ ብለዋል። እንደዚሁም አንድ ሙስሊም ከሌሎች ሙስሊሞች ጋራ ያለው ስፍራ ልክ ራስ ከሌላው አካል ጋር እንዳለው ግንኙነት ነው። ልክ ከማ የተአለሙ አልጀሰዱ ሊማ ፊ ራእሲ ይላሉ አንድ ሀዲስ ላይ። ልክ ራስ ሲታመም ሌላው የሰውነት ክፍል እንደሚታመመው እንደዛ ነው ብለው አስቀምጠዋልና ይሄ እስላማዊ ወንድማማችነት ነቢያችን ሰለላሁ ዐለይሂ ወሰለም ያኔ መዲና ከገቡበት ጊዜ ጀምሮ መካም ላይ እያሉ ሙስሊሞች እርስ በርሳቸው እንዲተሳሰሩ መዲና ሲገቡ ሙሀጅሮችና አንሷሮችን አንድ ላይ እንዴት አድርገው እንዳስተሳሰሯቸው ያው ታሪክ ምስክር ነው። ወንድማማችነታቸውን አጠንክረው አንድነታቸውን ጠብቀው ነው እንግዲህ ትናንትና ያንን ሁሉ ታሪክ መስራት የቻሉትና ወንድማማችማችነት ከተበጠሰ ነገር አለሙ በሙሉ አከተመ ማለት ነው። በሙስሊሞች መካከል ወንድማማችማችነታቸውን የሚያቆራረጥ እርስ በርሳቸው የሚያጣላ ነገር ከገባ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ደበ ኢለይኩም ዳሁሉ እመም፣ ያለፉት ህዝቦች በሽታ ወደ እናንተ እየገባ ነው። አልሐሰድ ወልበግዷ፣ ይሄ መጠላላት መመቀኛኘትና ይሄ ወንድማማችነት የሚቆራረጥ ነገር አደጋ ነው፣ ምላጭ ነው አሏቸው። ምላጭ ነው ስላችሁ ጸጉር የሚላጭ ሳይሆን ዲንን የሚላጭ ነው ብለው የተናገሩበት ስላለው ወንድማማችነትን መጠበቅ በጣም አንገብጋቢና ወሳኝ ነገር ነውና አላህ ወንድማማችነትን ሐቁን ከሚጠብቁ አድርገን የሙስሊም ወንድም በሙስሊም ወንድሙ ላይ ያለውን ሀቅ የሚዳስስ አጠር ያለ ፕሮግራም ነው ያሁኑ እንደምታውቁት አላህ ሱብሐነሁ ወተዓላ ኢነማ ልሙእሚኑና ኢዋ ሙእሚኖች ወንድማማች ናቸው ብለዋል ከስጋ ከደም የበለጠ ወንድማማችነት ነው የኢማን ወንድማማችነት ሰው በመጀመሪያ በሰውነቱ የሰው ወንድም ነው። በሰውነቱ ቀጥሎ ደግሞ የኢማን ከሰውነት ሰው ከሆነ በኋላ የኢማን ወንድምነትም ደግሞ አለ። የኢማን ወንድማማችነት ደግሞ በኋላ ቢመጣም ከሁሉም ወንድማማችነት የበለጠና ያለፈ ነው። ለምን ብትሉ የጭቃ ወንድማማችነት አይደለም፣ የአፈር ወንድማማች የሥጋ ወንድማማችነት አይደለም፣ እሱ የሰውነት ወንድማማችነት አይደለም። ከዚህ ዓለም ይጀምራል፣ ማለቂያ ማብቂያ አይደለው አኼራም የሚቀጥል ስለሆነ ማለት ነው።

አንዱ ሌላውን በአሉታዊ دايت እንዳይጠራው እንዳይተርበው እንዳይወጋው እንዳይ እንዳይ እንዳይወጋው በመላሱ የምላስ መውጋት እንደገና ደግሞ በመጥፎ እንዳይጠረጠረው እጅተኒቡ ከቴ ለሚነብን ሌላኛው ደግሞ አያቹ በመጥፎ ስም እንዳያነሳው ከዛ በኋላ ምን ይላል خلقناكم من ذكر سورة ليكونا. سبحان الله إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إنا እኛ እናንተን ከአንድ ሴትና ከአንድ ወንድ ፈጠርናችሁ የተለያየ ጎሳና ነገድ አደረግናችሁ። ለምንድን ነው እንድትታወቁ ብቻ። ይሄ የገሌ ቤተሰብ ነው፣ ያ የገሌ ቤተሰብ ነው፣ ይሄ የገሌ ዘር ነው፣ ያ የገሌ ዘር ነው። ለምታወቅ ትውቅ ብቻ ነው። ከዛ ውጪ ደረጃችሁ በተቅባ ነው። እና አክረመኩም ንደላሂ አትቃኩም፣ ከእናንተ የተከበረውና ትልቁ ሰው አላህ ዘንድ አላህን የሚፈራው ብቻ ነው። የሰው ልጅ ሚዛኑ በሚሰራው ስራ ነው በዘሩ አይደለም፣ በመልኩ አይደለም፣ በጎሳው አይደለም፣ በሀብቱ በዝናው አይደለም። ወላሂ አይደለም። ሁሉም ወደ አፈር ነው የሚመለሰው። ሚንሃ ኸለቅናኩም ወፊሃ ኑዒድኩም ካፈር ነው ያወጣናችሁ ወደ አፈር እንመልሳችኋለን። ከአፈር ደግሞ እናወጣችኋለን መልሰን ሌላ ጊዜ የቅያማ ቀን እንሰበስባችኋለን። ስለዚህ ምድር ላይ የመጣ ሰው ሁሉ ምድር ላይ በስራውና በአመለካከቱ እንጂ በዘሩ አይደለም። አላኩል ሓል ሙስሊም ሙስሊም ወንድሙ ላይ ያለው ሐቅ አንዱ እሱን በአሉታዊ አለማንሳት፣ በመጥፎ አለመጠርጠር፣ አለማማት፣ ሲታመም መጠየቅ፣ ሲራብ ማብላት፣ ሲጠማ ማጠጣት፣ ሲታረዝ ማልበስ፣ ሲታመም መጠየቅ፣ እንዲሁም ደግሞ ሲሞት ማጠብ፣ እሱ ላይ መስገድ፣ አጥቦ ከፍኖ ሰግዶ እሱን መቅበር፣ እሱ ላይ መስገድ መሰል ነገሮች እነዚህ ሁላቸውም አነጥሶ አልሐምዱሊላህ ሲል የርሐሙከላህ ብሎ መመረቅ፣ ሐዘኑን እና ደስታውን መካፈል አብሮት መቆም እሱን ማስደሰት እሱና ለማስተከዛ ለማሳዘን እነዚህ ሁላቸውም እስላማዊ ሀቅ ሙስሊም ወንድም ላይ ያለው ሀቅ ነው። እስላማዊ የሆኑ ሐቆች ብዙ ናቸው። በጣም እዚህ ቦታ ላይ የሚገለጹ አይደለም። አንድ ሀዲስ ላንሳላችሁና ይበቃችኋል። ምን አሉ ነቢያችን ዓለይሂ ሰላም መተለል ሙሚኖች እኮ ፊ ተዋዲህም ሲዋደዱ ወተራሑምህም ሲተዛዘኑ ሲለሳለሱ ከመሰል ልጀሰድ ልዋሒድ እንዳንድ አካል ናቸው ኢሽተካ ሚንሁ ዑድውን ተዳዓ ለሁ ሳኢሩ ቢሰሀሪ ወልሑማ። አንድ አካል ሲታመም ሌለኛው አካል አይተኙም። እጅ ጣት በተታመም ቁስል ቢደርስበት የሆነ ጫፉ ላይ ቢቆርጡ ሌሊት ሁሉ በትኩሳትና እንቅልፍ በማጣት ነው የሚነጋው። አይደለም ሌላ ሰውነቶች አይተኙም፣ ለዚያ ጣት ብለው ማለት ነው። አንድ ሙስሊም ከውስጣቸው ሲቆስል ሲታመም ሲራብ ሌላ ሙስሊሞች አይተኙም ማለት ነው። እንደ አንድ አካል ናቸው ሙስሊሞች። አብረው ነው የሚቸገሩት፣ አብረው ነው የሚደሰቱት፣ አብረው ነው ሁሉ ነገር የሚያገኙት ሙስሊም ተለይቱ አይታይም ሙስሊም እስከሆነ ድረስ። ስለዚህ ሙስሊም ወንድም አንድ የእንትኖችን የሰለፎችን እገጠም ይለንሳላችሁ ለአብቃ የመጨረሻ ነው የሚሆኑ አንዱ ምን ይላል መሰላችሁ? ኢኒ ለአደዑ ልቁመተ ፊ ፊ አኺ እኔ ወንድሜን አንድ ጉርሻ እንጀራ አጎርሰውና፣ ወአጅዱ ጣዕማሃ ፊ ሓልቂ የምግቡን ለዛውን ጥፍጥናውን ጉሩሬ ውስጥ አገኘዋለሁ እኔ ይጣፍጠኛል። እሱና ጉርሽው እኔ ረካለሁ ማለት ነው። በሙስሊሞች መርካት በወንድሙ መርካት እሱ መርካት በሱ መደሰት እሱ መደሰት። በቃ ሁሉ ጊዜ ሙስሊሞች እንደዚህ ናቸው። የሙስሊም ደስታ ለሱም ደስታ ነው፣ ሐዘኑ ለሱም ሐዘን ነው፣ ማግኘቱ ለሱ ማግኘት ነው። ከምቀኝነት መራቅ፣ ከጥላቻ መራቅ ያስፈልጋል። አላህ ስብሓነሁ ወተዓላ ወንድማማች አድርገን። አልእኽወቱል ኢስላሚያ የሚል ፕሮግራምን ነው ይዤላችሁ የቀረብኩት እስላማዊ ወንድማማችነት።

ብልማን ይላል ከሰሃቦች በኋላ የሚመጡ ከመሐጀር አንሳሮች በኋላ የሚመጡ ታቢኢዮች ተከታዮቹ፣ ይላሉ ጌታችን ሆይ ለእኛም ይቅር በለን በኢማን ለቀደሙን ወንድሞቻችንም እያሉ አላህን ላለፉት ወደፊት የሚመጡት ወንድማማችነት መግለጫ እንደሚለምኑ ያሳያል ማለት ነው። አላህ ሱብሓነሁ ወተዓላ

ሰው ለሰው መጨካከን የለበትም፣ አንድ ሆናችሁ በአንድ ነው መጓዝ አለባችሁ ብሎ የጃሂልያ ውጊያ ቆሞ፣ በአንድ ገመድ እንዲተሳሰሩ እስልምናን እንዲቀበሉ ያደረጋቸውን እንዲያስታውሱ ነው አላህ ያደረገ ያለው ማለት ነው ይላል። አላህ ሱብሓነሁ ወተዓላ ወንድማማችነትን መገለጫ ሲገልጽ ፈኢን ታቡ ወአቃሙ ሰላት ይላል። ከክህደት ተውበት አድርጎ ከተመለሱ እና የአምስት ጊዜ ሰላትን ከሰገዱ ወአተው ዘካ ዘካም ከሰጡ ይላል። ፈኢኸዋኑኩም ፊዲን ኢስላማዊ ወይም ሃይማኖታዊ ወንድሞቻችሁ ናችሁ እና ናቸውና፣ ጦር ሜዳ ላይ እንኳ ብትሆኑ ውጊያ አቁሙ ነው። ከወንድም ጋር መዋጋት አይቻልም። አላህ ፈኢኽዋንኩም ፊ ዲን ወኑፈስሉ ልአያት ሊቀውሚን ያአቅሉን ይላል። ከዛም አንቀጾቻችንን ለሚረዱ ሰዎች እናብራራለን ይላል። ስለዚህ ኢስላማዊ ወንድማማችነት መገለጫዎች በጣም ብዙ ናቸው። ሁሉን መዘርዘር ባይቻሉ እንኳ የተወሰኑትን ስንመለከት ረሱ ዓለይህ ሰላት ወሰላምም አላህም ያለው በዚህ መልክ ነው። ይሄ ወንድማማችነት እጅጉኑ ያስፈልጋል። ታሞ ልንጠይቀው ይገባል። አግኝቶ እንኳን ደሳለህ ልንለው ይገባል። ሲሳሳት ልናርመው ይገባል። ካላወቀ ልናሳውቀው ይገባል። በተሻልነው ነገር ሁሉ የወንድማ ማችነት ስሜት ሊኖረን ይገባል። በኸይሩ ልንደሳ በኪፋቱ ልንከፋ ይገባል ማለት ነው። እንደው ይሄ ወንድማማች የሚባለው ነገር በሃይማኖት ብቻም አይደለም እና በስብእናም አለ ወይ አድን አኻሁም ሁደን ሲል አላህ እነሱ ካፊሮች ሆኖ እሱ